ማለት ነው ጋይስ፣ ሺህ ዓመት ነው የሚያስቀው። በእውነት ሺህ ዓመት ነው የሚያስቀው ጋይስ፣ አደል እርግጠኛ ነኝ ሺህ ዓመት እንደሚያስቃቸው። ሰላም ሰላም፣ እንዴት ናቸው? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን፣ ዱም ኤርትራውያን፣ ቻሌ ቤተሰቦች እንዴት ናቸው? ደና ናቸው? ይሁሉ ሰላም ሁሉ መልካም። እኔ ጋ ሁሉ ሰላም ሁሉ መልካም ነው። እናንተ ጋ ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረግኩኝ፣ ቪዲዮውን ስትጀምሩ እንደተለመደው ላይክና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወሉ ምልክቷን በመጫን ቤተሰብ ሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስት በኮሜንት እንድትሰጡኝ እያልኩኝ እንግዲህ ሄሉ ከች ከች ብሏል ማለት ነው። ሄሉሻ ሄሉሻ፣ ምን ነው ምን ነው ምን ነው? መርቄ ሳልጨርስ አሁን በንዴት ለንዴት ጨመረችልኝ። ይችን ከላይ ያለችዋን ጣያት ሽኔ ቆንጆ ወይ ሸሚዝ ደረብ አድርግባት። ይችን ነገር እኔ መቼም ታውቃላችሁ፣ እኔ አይቼ ማለፍ ደስ አይለኝም ው እኔ በምወዳቸው ሰው ላይ የሆነች ቁርጫ ታክል እንኳ ስተትካየ ዝም ማለት አልችልም። ምሳል አለሁም እኔ ልብስ እንደዚህ ነት አለባበስ ሄሉነት ለብስ አልፈልግም። እኔ እኮ የሚገርመኝ ነገር እንደ ቻይና የስራሃን ይስጥ አሳምረ አሳምረ የሚያምር ቀሚስ አርገው ከላይ መበጣጠስ ምን ይሉታል ጨርቃ አንሶ ነው ጨርቃ ጨርቃን ከሆነ ነገር አረኛ እንተጋገዝ እንተጋገዝና፣ የሆነ ዲዛይን እናውጣለት ከላይ እንደዚህ ሴቶቻችንን እንዲሆኑ እያደረግ ግፈኛ ቻይና የሆንክ ማለት ነው። እውነቴን ነው፣ ቀሚሷ ለኔ ሸሚዟን አቃጥሌ ውዴ። ለማንኛውም ወደ ጉዳዩ ልግባ ማለት ነው። ቤተሰቦች እና ዛሬ የመጣሁበት ጉዳይ እንግዲህ ቪዲዮውን አይታችኋል። ሲጀመር ሊሄድ ያሰበ እግር ቢሰበር የማይቀር ይሄ ራሴ ግጥም ነው፣ ከራሴ ነው። ቤት መቷል አልመታም፣ እናንተ ልትነግሩኝ ትችላላችሁ። እኔ አላቅም፣ ግን እኔ ገጥም ዋለሁ ገጠም ግጥም ሲገጠም በሳምሪ ልዩ ነው። ኦኬ ከመጀመሪያውም ጀምሮ ያ ሊሄድ ያሰበ ልብናገር ስለነበረው ይህችን አጋጣሚና ሰበብ እንደ ጀብዱ ተጠቀማት። ላጣለ ላጣለ እንዲሁ ፍረዱ። እኔ አሁን ሄሉ ልውል ጥፋት የለባቸውም እያልኩ አይደለም ውዶችዬ። ልትታዘቡ የሚገባው ነገር ግን እዚህ ጋር አለ ተናዶ ወደ አዲስ አበባ ሊመለስ ይችላል። የራሱን ዝም ብሎ ከእሷ የመራቅ ውሳኔ ሊወስን ይችላል እንጂ እንዴት ነው ይችን ሲያንገረፍፍ እዚህ ድረስ ሊያመጣት የሚችለው? በአንድ ቀን አዳር ውስጥ ወደ ምንድነው ወደ ቀደመ ህይወቴ ተመልሻለሁ። እውነትህን ነው፣ እውነትህን ነው። ፍቅር እንደዚህ ወደዛ ወደዚህ፣ ጅቧ ጅቡ የሚባልበት ከእውነት ከእውነት ከወደድካት፣ ኦኬ ከእውነት ከወደድካት ይሄን አታረግም ነበር። እውነቱን ስነግር ማለት ነው ከነ ጥፋቷ ትወዳታለህ። ከነ ጥፋቷ ጥፋቷን የምታስተካክልበትን መንገድ ትፈልጋለህ። አንተ መጀመሪያም ቤተሰቦቿ ጋር የሄድከው እውነቱን ስነግር አልሸነፍ ባይነት ይዞ ስምህ ስለጠፋ ኦዲየንስ ስለጮህብህ ነው ወኔ፣ ኑሮህ አይደለም የገባህ የሄድከው አሁን ኦዲየንሶች ምን አላቸሁ? አንቺ ነሽ ጥፋተኛ። እኔ አሁን የምነግራቸው ያለው ሄሉና ያብ አላጠፉ ሄሉና ልዑል አላጠፉም እያልኳቸው አይደለም። የትናንትናው ቪዲዮ አጥፍተዋል፣ ግን ደግሞ እኛ ያሰብነውና እነሱ ያሰቡት አንድ አይደለም። ስህተቱ ነው ስህተት ነው፣ ለእኛ ስህተት ነው። ኦልሬዲ እነሱ ፕራንክ ሊያደረጉትም አስበው ምንም ምንም ይሁን፣ የሆነው ሆኗል። ትክክል ነው ጥፋት ነው፣ ግን ደግሞ ከመጀመሪያውም ጀምሮ ልጅቷ ሐዋሳ ነበረች። እኔ ለምን አልነግራችሁም? ሐዋሳ ነበረች። ለምን ይዋሻል? በአንድ ቀን ተንጠልጥላ እንደ ንፋስ ሄደች ልትሉኝ ነው? እንዴት ይሄን አጋጣሚ ተጠቅማ መጣች? እንዴትስ ደግሞ እሱ ወደ ሕይወቴ ተመልሻለሁ፣ ወደ ቀድሞ ሕይወቴ ተመልሻለሁ? እንዴት! ኧረ እናንተ ቆም ብላችሁ አስቡ ወገን፣ ወገን ቆም ብላችሁ አስቡ። ሰበብ ነው እኮ ይሄ ልጅ የሚፈልገው። እንዴ እንዴ እንዴት ነው ነገሩ? እንዴት ነው ነገሩ? ፍቅር ይታገሳል የሚባለው ነገር እንዴት ነው? አንተ እኮ ምንም ሲያረጉ እያቸው ምንም ሲያረጉ አትያቸውም። ልትሰማት ይገባ ነበረ። ቢያንስ እኮ ሄሉ እኮ ምርጫህን ስላስቀመጥክ ነበረ ያኔም ቢያለችክ ተከትለሃት አልሄድክም። በወቅቱ ብዙ ቃላቶች ተናግረሃል። የሁለት ዓመት ፍቅሬ ናት በቀላሉ ልትዋት አልችልም፣ የሚለው ቃል በራሱ ያም ነበር። ገባህ? ለዛ ነው ሄሉ በዚህ ልክ አንተ ላይ ፈተና ያበዛችው እንጂ እንዳንተ ሆኖ አይደለም። አንተ ግን ኢቭን ምን እየሰሩ ነው እንኳን ብለን ልጠይቅ አልፈለክም። ኦኬ፣ እሱንም አጠይቅ። ወንድ እንደሆንክ ይታወቃል። ተናደድክ፣ ተበሳጨ። ኦኬ፣ ችግር የለውም። ግን ሰው ሲናደድ ቤቱን ዘግቶ ቁጭ ይላል። ለምን ንዴት ውስጥ እስኪበርድለት፣ ማንኛውም ሰው ሲናደድ የሚያደርገው ነው። ያቅ ይሄ እውነት ነው። የሚችል በጉልበት የማይችል በቃላት ሰውን ሊሰበር ይችላል። ግን ያደረገችውን ነገር ብታደርግም አንተ ከዝችኛዋ ጋር ነገሮችን ጨርሰህ ቢሆን ኖሮ ይሄን ነገር አታረግም ነበር። ዛሬ ይሄን ነገር አታደርግም ነበር። ገባ ሰበብ ሰበብ ነው የፈለከው፣ መሄጃ መንገድ ነበር የፈለከው። ሰዎች እሷ ላይ ፈርደው እንዲደመደም ተሳካለህ ማለት ነው። ይሄ በቃ የሆነው ነገር ይሄ ነው። ይሄ ነው መረዳት ከቻላችሁ ይሄ ነው የሆነው። ሁላችሁም ቶሎ ብላችሁ የእንትና ጥፋት ነው የእንትና ጥፋት። አሁን ሄሉና ልዑል ላይ ደፈደፋችሁ፣ በተለይ ልዑል ላይ ሽሩ። እርግጠኛ ነኝ ልዑል ላይ ነው አውቃለሁኝ። ልዑል ደግሞ እመኑኝ ከሰሞኑ የሚያወጣው ሌላ ቦምብ የሆነ ነገር አለ። ምክንያቱም ከመጀመሪያውም ከሰማችሁት አንቺ ዝም በይ እያላት ነበረ፣ አንቺ ዝም በይ ይችኝዋን ማለት ነው። ምክንያቱም ከሰሞኑ ምን ነበረ ስትጻጻፉ የነበራችሁት አላት ከሰሞኑ ያወጣላችኋለሁን የዛን ጊዜ ወደ ልዑል ትገለበጣላችሁ። ዝም ብላችሁ ጠብቁ። ሲጀመር ልዑል በሰበብ እንድትለያይ የፈለገው እሱ ፈልጓት ሳይሆን ከተረዳችው እሷን የሚያድንበት ብቸኛው መንገድ ይሄ መስሎ ስለታየው ነው ልዑል ይሄንን ድረስ እርምጃ የተራመደው። ኦኬ። ምክንያቱም ከመጀመሪያው ጀምሮ ልዑል ሲከራከር የነበረበት መንገድ እውነተኛ ነው እያየ ነው ነው፣ አይደለ? ነገር ግን አሁን ላይም ድጋሚ የቁማር ቁማር ሲሰራ አየ። ከዚህ ሁሉ እኔ ራሴን ሰጥቼ ራሴን አጋፍጬ ለምን አላለያያትም የሚል መንገድም መረጠ። እኔ እየተሰማኝ ያለው ይሄ ነው። አሁን ይሄ ነው እየተሰማኝ ያለው። እናንተም እየተሰማችሁን መጻፍ ይችላላችሁ። ግን ብትሳሳትም እንኳን እሷንም እየወቀሳችሁ ነገር ግን ትልቁ ጥፋት ዛሬ እሱ ላይ ነው ያለው። ምክንያቱም ያልጨረሰው ነገር ስላለ ሮጦ ጠራት፣ ሮጣ መጣች። ይህንም ጥፋተኛነት ግን ያ በድንገት እንዲህ ለምን ያደርጋል ባይ ነኝ። ሞዴ ሞዴል ትራዲች ሄደላሽ እዚህ ጋር አልተሳሳትሽም ወይ በየተለጠፈሽ ስምሽ ልብስቲኮ ተላኮ እናንተ ስል ከሱ እንደትርቂ ነግሮች ነበር። ምን አልመጠመጠሽ ከልውር ጋር ከሱ እንደትርቂ ነግሮች ነበር ልቡን ሰበሽው። ኧረ በእናታችሁ፣ በጣም ነው የተሰበረው። በጣም ነው የተሰበረው የተገመጠው። ለማንኛውም ላይክ እያደረጋችሁ ሰብስክራይብ አድርጎ ወሬ አያስፈልግም። እያወራችሁ ሰብስክራይብ ብታረጉ መልካም ነው። ግን የሄሉን ጥፋት የያብ ጥፋት ሲሆን የሄሉ ጥፋት የልዑል ጥፋት ሲሆን እንደዚህ ስታገኙት የእሱንም ጥፋት አብራችሁ መልዘግ እያደረጋችሁ ለፉ ሽ ሁለቱ ሶስቱም ናቸው ጥፋተኛ አራቱም ናቸው ጥፋተኛ። እንዴ የሆነች ነገር ኮሽ ባለች ቁጥር እሱ ደንብሮ ሌላ ጋር እንደሄደ ሊኖር ነው እንዴ? እንደ ምንድነው ምንድነው፣ እንዳልተገራ ፈረስ የሚያስፈረጥጠው እንዴ? ታውጂ ታውጂ፣ እድሮሜ። እኔ ያብ ሲጀምር ሁልጊዜ ከባህሪው አንዱና በጣም ከሰዎች የሚጎዳው ባህሪው እንዳልፈላ ሽሮ የሚንተከተክ ሰው ነው። ትግስት የሚባል ነገር የለውም። ነገሮችን እንደው በተረጋጋ መንፈስ መስማት ቀርቶ፣ በቃ ያመናጨቀ እየገፈተረ ነው መስማት የሚፈልገው። ታዲያ አሁን እንደዚህ አደርጋት ነገማ እኮ ታየኝ። ከአልጋ ላይ መሬት፣ ከመሬት ላይ ሳሎን ጓዳኝ ሄዱ። በዚህ ቅጥረት አያሽከረከረ ሲያኖራት አስቡት። ኦኬ አልጨረስክም። ጨርስናና ጨርስና ሄዱ ኑቀስ ከዚች ጋራ ምትመጠመጠውን ነገር አንተራስ መጀመሪያ ጨርስና ና። ይሄ ነው። ሳትጨርስ ሌላ ሰበብ ሰበብ አያስፈልግም። ነገሮችን እናንተ ወደቶች ደግሞ ማሰብ አለባችሁ። ቆም ብላችሁ አስተውሉ። ለምን ይሄ የሆነ መሰረቱን ንቁት። ከመጀመሪያው ጀምሮ የሚናገራቸውን ቃላቶች ምናምን እያሰባችሁ በቃ እናንተ ዝም ብላችሁ መጨፈር የምጣቁት ከመጣ ጀምሮ ልዑል ልዑል ልዑል ልዑል ልዑል ሎቱ ስብሐት ስሙ ይጣፍጣችኋል። አይ ጠንበለል ብዬሽ። ምን ነክቶ ነው ምን አሳስቶ ነው ይሄን ነገር ያረካው? ግን ምን አሳስቶ ነው? መገረብ አለብን። ልውልን ከቤቶች ካላስወጣሽ ምንም ሰላም አታገኝም። ምን አሁንማ በቃ አገኘች እኮ ሰላም። ምርጫውን መረጠኩ ሰውየው። ወይኔ ወይ ስምንተኛ። ዛሬ በነገራችን ላይ ማለት ነው አልጫንኩትም እንጂ በማነው ስሙ በባላደራው ቪዲዮ ሰርቼ ነበረ። ወይ በዛኛው አካውንት የጭነዋለሁኝ ወይ ነገ ጭንላችኋለሁ አላውቅም። ብቻ ለማንኛውም ቤተሰቦች ላይክ፣ ሼር፣ ሰብስክራይብ አርጉ። እወዳችኋለሁ። መልካም ጊዜ ይሆንላችሁ። ግን ሚዛና የሆናችሁ ፍረዱ። ሚዛና የሆናችሁ ሀሳብ ስትሰጡ ደስ ይላል። የአንድ ሰው የሁለት ሰው ጥፋት ብቻ አታደርጉት ማለት ነው። መጀመሪያውም እሱ ኮሜንታተሮች እና ቤተሰብን የሆነ በቃ ከቤተሰብ ጋር ሊሄድ የቻለበት ኮሜንታተሮች ስለጨፈሩበት ነው። ይሄን ማወቅ አለባችሁ። ወዳችኋለሁ ጊዜ ወዳይ መልካም ጊዜ